ሃያ ሰላሳን እያያችሁ ነው የምትገኙት። እንግዲህ አሪፍ ጊዜ እያሳለፍን ነው፣ እኛ በስቱዲዮ ጥሩ ቆይታ አድርገናል። አሁን ደግሞ ወጣ ልንለው አዶናይ እየጠበቀችን ነው። ምንድን ነው የምትሰራው የሚለውን አብረን ነው የምናየው። ወጣ እንበል እንዴት ናችሁ? ሃያ ሰላሳዎች አለን ምን ትሰራለ ቦታ በሳታችን ላይ ወጣ ብያለሁ ዛሬ። እኔም አሪፍ ነገር አለ ተብዬ ነው የወጣሁትኝ የኢትዮጵያ ወጣቶች የሶሻል ሚዲያ ተጽዕኖ ፈጣሪ ወጣቶች ማህበር ሊቋቋም ነው ተብለናል። ሊመሰረት ሊመሰረት ነው እሱን ዛሬ ሄደን ማየት አለብን ብለን ማበረታታት አለብን ብለን የመጣ ነው ማለት ነው። ምን ይመስላል ምስረታው፣ እነማን ይገኛሉ የሚለውን ከቆይታችን የምትረዱት ይሆናል። ጠብራችሁን በጣም በል። ክቡራትና ክቡራን እንግዶቻችን እንኳን ደህና መጣችሁ። ጥሪያችንን አክብራችሁ እዚህ በመካከላችን ስለተገኛችሁ እጅግ አድርገን እናመሰግናለን። ዛሬ ታሪካዊ ቀን ነው። ለእናንተ ብዬ ነው ማስበው እና እንኳን ደስ ያላችሁ። መስራቾቹ ወደ መድረክ እንዲወጡልኝ በአክብሮት እጠይቃለሁ። ወደ መድረክ ባካችሁ ቦታችሁ እንድትይዙ። በዛሬ ዕለት የኢትዮጵያ ወጣቶች ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር መቋቋሙን በይፋ እናበስር እወዳለሁ። አሁን የምንገኘው ከማን ጋር ነው? ከብሩክዚቲ ጋር የማህበሩ መስራች አባል እሺ ይሄ ማህበር መቼ ነበር የታሰበው? ከታሰበ ቆይቷል ግን አሁን ኦፊሻል ከአመት በላይ ሆኖ ነው ውስጡን ውስጡን እያሰበ የነበረው። ከዛ አሁን ህጋዊ ፍቃድ እንዳገኛቸው ሰምቻለ አለ። መስራቾች ውስጥ ያየሁት ቲክቶከሮች ነው አብዛኛው መስራቾች ውስጥ ለምንድን ነው በቲክቶክ የማናቃቸው ፌስቡክ ላይ ብቻ የምናቃቸው ምናልባት ፊት ለፊት ፊሌፍ ያልመጡ ሰዎች አሉ እንጂ ለቦርድ መስራችነት ግን አብሮ ነው ያለው አሉ። አዎ አለን፣ አካታችን አዎ አዎ አካታችን ከዩቲዩብ ማለን ከፌስቡክም አለን፣ ሊንክዲን አካባቢ የለንበትም ለጊዜው ነገር ግን እንፈልጋቸዋለን ኮንታክት እስከ መደራጅ ድረስ ነው እንጂ ሁሉም አካታች ነው። እኔ እንደ ሀሳብ ምን አለኝ ሁሉንም ነገር ማድረግ የምንችለው ሀገር ስትኖረን ነው። የሰው ልጅ እውቀትን በሶስት ነገር ነው የሚያገኘው፣ አይቶ፣ ሰምቶ፣ አንብቦ ነው። አይቶና ሰምቶ እውቀትን ከሚያገኝባቸው ነገሮች መካከል አንዱ ሚዲያ ነው። ስለዚህ ስለ ኢትዮጵያ ልንሰራ ተዘጋጅተናል ወይ፣ ዘረኝነትን ልናጠፋ ተዘጋጅተናል ወይ፣ የሚነኩና የማይነኩ ተቋማትን ለሰዎች አዌርነስ ለመስጠት ተዘጋጅተናል ወይ የሚሉ ሀሳቦች አሉኝ። ሁላችሁንም ስላገኘኋችሁ በጣም ደስ ብሎኛል። አብዛኛው ያርሰናል ደጋፊ ነው በዚህ ሌላው ጥያቄ ምንድን ነው? በመመስረቻ አላማችሁ ላይ መጨረሻ ላይ የተጠቀሰው ነገር ትንሽ ነክቶኛል። ሚን የሚዲያ ባለሙያ እንደመሆን ጋዜጠኞች፣ ከያኒያን አንዳንድ አካላት የሶሻል ሚዲያ ሰዎችን የማሳነስ ነገር አለ ብላችኋል። እንደ አላማ ነው ያስቀመጣችሁት፣ ማለት ይህ ነገር ለመቀየር ማለት ነው። እና እኔ አሁን እንደ ጋዜጠኛ ሳየው ተሰማኝ። ከጠፋን እንታረማለን። አንድ ያልታሰበ ነገር አስባችሁ ተነስታችኋል። ፍጻሜያችሁ ያማረ እንደሚሆን ተስፋ አደርጋለሁ። ግን ፍጠኑ፣ ዘመኑ የፍጥነት ነው። ምክሪ ወይ እንዴት ነሽ አለው። እንዴት ነሽ? እሺ ምክሪ፣ ዛሬ የተገናኘን ነው እንግዲህ የዚህ ማህበር ምስረታ ነው፣ እና ከመስራቾች ውስጥ አንዷ ነሽ። ዋና ይሄ ማህበር እንዲመሰረት የተፈለገበት ምክንያት ምንድን ነው? ሶሻል ሚዲያ ላይ የሚንቀሳቀሱ ወጣቶችን ተሰሚነት ለመጨመር አቅምም ለመጨመር፣ ጠበቃ አቁሞ እስከ መከራከር ድረስ ብዙ ነገር ማለት ነው። ስለዚህ አሁን ማህበሩ ይመለከተዋል፣ የግሉ ብቻ አይሆንም። ግን አጠቃላይ አሁን ሶሻል ሚዲያ ላይ አሁን እንደውም ትንሽ እየተስተካከለ ነው፣ ሁላችንም ኖቲስ እንደምናደርገው ማለት ነው። ሶሻል ሚዲያ ለሚሰሩ ልጆች ያለው አመለካከት አለ፣ ገብተሻል? አሁን በስልክ ብቻ ተቀርጾር በሲምፕል ወይ ስለሚቀረጽ ምናምን ምናምን፣ ቀላል ነገር ያን ያህል ቫሉ አይሰጣ የመጀመሪያው አላማችን የዚህ የማህበራዊ ሚዲያ ኢንፍሉዌንሰሮች ወ ደግሞ ጠቅላላ ሶሻል ሚዲያ ነው። እንግዲህ አንድ ሚዲያ ላይ ፎከስ ለማድረግ አናስብም። ጠቅላላ የሶሻል ሚዲያ ማህበር የተባለ በሙሉ የሚያቀፍና ተጠቃሚነትን የሚያረጋግጥ እንትን ነው ለመመስረት የሞከር ነው እርስ በርስ አባብረን አንዳችን ችግር ውስጥ በምንገባበት ሰዓት ላይ በምንጎዳበት በምንታበበት ሰዓት ላይ እርስ በርስ ተደጋግፈን ጥሩ ነገሮችን ለማድረግ ነው የመጀመሪያው እንትናችን ማለት ነው። ከዚህም በተጨማሪ ደግሞ በተለያዩ የዓለማችን ክፍሎች ላይ መንቀሳቀስ የምትፈልጉ ለምሳሌ በሶሻል ሚዲያው ዘርፍ ላይ በሚዘጋጁ ስፖርት ዜና የምታቀርቡ ሰዎች የስፖርት ጉዳይ ላይ የምትንቀሳቀሱ ሰዎች ምናልባት ውጭ ሄዳችሁ የስፖርት አለም አቀፋዊ የስፖርት ነገሮችን ከቨር ማድረግ ብትፈልጉ የእኛም ድጋፍ የሚታገድበት ይሆናል ማለት ነው። ኤክሰርሲ እንዴት ነሽ? ሰላም ወይ? እግዚአብሔር ይመስገን። ይሄ ማህበር ላንተ ምን ጥቅም አለው? አንደኛ ነገር በጣም ከብዙ ጥቅሞቹ አንዱ የ ብዙ ጊዜ እንደ ኮንተንት ክሬተር የምንቸገራቸው ነገሮች መብትና ግዴታን አለማወቅ ነውና ከዛ ከዛ አንጻር መብታችን ምን እንደሆነ ግዴታችን ምን እንደሆነ የማህበሩ ማህበሩ ግልጽ አድርጎ ይነግረናል። ፕላስ ደግሞ ከፍቃድ አንጻር መንገድ ላይ ብዙ ጊዜ እንድንቀርጽ አይፈቀድልንም። ሆቴሎች ላይ፣ ፐብሊክ ቦታዎች ላይ፣ አንዳንድ ቦታዎች ላይ አይቻልም የሚባልበት ኮንዲሽን አለ እና እኔ ደግሞ ይቻላል እና ከዛ ከዛ አንጻር ነገሮችን ግልጽ የማድረግ ፍቃድ የመስጠት ነገር ህጋዊ ሆኖ የመስራት ነገር ፕላስ ደግሞ አንድ እርምጃ ከፍ የማለት ነገር ይታይበታል እና በጣም በነፍታለሁ። ሁላችሁ በውቀርባቸው ቀበሉናለሁ አርቲስት፣ እዚህ ጋ ከጋሽ ጥላሁን ጉግሳ በስተቀር ብዙዎቻችሁ ወጣቶች ናቸው። አንዳንዶቻችሁ ምናልባት ጥላሁን ቲያትር ሲጀምር ያልተወለዳችሁ ብሏላችሁ። እኔ እንኳን በእኔ ጊዜ ተወልዳችኋል። አሁን እንግዲህ የምንገኘው ከአንጋፋው ሰራዊት ፍቅሬ ጋር ነው። ዛሬ አንተ የክብር አባል መሆንህን ሰምቻለሁ። የኢትዮጵያ ወጣቶች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር ላይ ለምንድን ነው የክብር አባል የሆንከው? እኔ ምን አቃለሁ። እነሱ ማጠየቅ ላይ አይ ምንድን ነው አሁን ያለው የማህበራዊ ሚዲያ እንቅስቃሴ በሀገራችንም፣ በከተማችንም፣ በዓለምም ላይ በአህጉራችንም ከፍ ያለ እና ብዙ ተጽዕኖ እየፈጠረ ነው። በጎም ተጽዕኖ ወጥፎም ተጽዕኖ ይሄ ደግሞ የበጎ ተጽዕኖ ፈጣሪዎች ማህበር ነው። እንደዚህ አይነት ማህበር በሚቋቋምበት ጊዜ ወጣቶች ብቻ ሆኖ ማቋቋም ይችላሉ። ግን እናንተ ደግሞ ከጎናችን እንድትሆኑ እናንተም እዚህ ፕላትፎርም ላይ መቀላቀል አለባችሁ። እናንተ ትታችሁት እንትን ሊሆን አይችልም። ምክንያቱም እኛ ትንሽ ኦልድ ስኩል ነገር ስለሆነ ብንጎትተው እነሱ ወደፊት እነሱ በጣም ቢፈጥኑ እኛ ደግሞ ትንሽ እና እንደዚህ እንትን እንዲሆኑ ሬጉሌት ሊያረግ አስበናል ሲሉ፣ ይሄ በጣም በጎ ሀሳብ ነው። እኔ ደግሞ በጣም አምናለሁኝ በዚህ ከወጣቶች ጋር በመስራት በጣም አምናለሁ። በረከት እባላለሁ አርኪቴክት እና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ኤጀንሲ በነገራችን ማለት 2030 ፕሮግራም ላይ ቤተሰብ ነኝ። አሪፍ ነው። ቲክቶከሮችን ስደግፏ ያለው ኢንተርቪው ስታረጉ ኢምፓወር ስታደርጉ ያውቃለሁ ምክንያቱም ህልማቸው መሰረሽ ሚዲያ ላይ እዚህ ስልካቸው ብቻ እንዳይሆን እዛ ላይ እኔም እንደ እከሌ መቅረብ አለብኝ የሚል ትልቅ ስንቅ ነው እና ያን ደግሞ ወላይ ሳያው የአካባቢው ማህበረሰብ ሳያው፣ ቤተሰብ ሳያው ደስ ይሏል። ቫሉ ስለምታደረጉ የምታዩት መስፈርት የሚዲያ ኢቲክስን ያሟላል አያሟላም፣ ምን ሰርቶ ምን አሻሽሎ ምን ቀይሮ መጣ የሚለውን ነገር እንደ ሚዲያ መለኪያው ይችላሏችሁ። እዛ ላይ የሚቀርቡ ሰዎችን ዝም ብለን የምናያቸው አለሉም እና ለማህበራዊ ሚዲያ ተጽዕኖ ፈጣሪዎች የኢቢኤስ ፕሮግራም ወይም ሀያ ሰላሳ የዝግጅት ክፍል ትልቅ አስተዋጽኦ እንዳለው አምናለሁ። እንዲቀጥልበት እንደ አንድ የሚዲያም ሰው በጣም አፕሪሽት ማድረገ ነው። በወጣቶች ለወጣቶች የሚሰራ በመሆኑ ይበል የሚያሰኝ ቆንጆ ፕሮግራም ነው። በርቱልኝ ማለት እፈልጋለሁ። በጣም እናመሰግናለን ስለሰጠህን ጊዜ። ታንክ ዩ አመሰግናለሁ። ወጣ እንበል ደስ ሲል ደስ ይላል። አውቅ ያለው ደስ እንዳለ ወጥ በዚህ ወጥቼ ልቀር። እንዴት ነው ድጋሜ ላምጣው? ወይስ እናንተ በሉ እናንተ ወስነው። እውነት ነው በተለያዩ የሶሻል ሚዲያ ሶሻል ሚዲያ ስንል ቲክቶክ ብቻ አይደለም፣ ዩቲዩብ፣ ቴሌግራም፣ የተለያዩ ሶሻል ሚዲያ ላይ ወጣቱን የሚገነባ ነገር የሰሩ ወጣቶች ተሰብስበው እንግዲህ ማህበር መስርተው እሱን ልናይ ነው የመጣ ነው ዛሬ። አዎ ልክ ነው። እንግዲህ ከዚህ በኋላ በደንብ ህብረተሰብን የሚያነጹ ለወጣቱም ለሀገርም የሚጠቅሙ የተለያዩ የሶሻል ሚዲያ የኮንቴንት ግብአቶችን እናገኛለን ብለን ተስፋ እናደርጋለን ተስፋ እናደርጋለን። እንግዲህም ደግሞ ዛሬ ምስረታውን ብቻ ነው የነገሩን። በዚህ ማህበራዊ ለመሳተፍ የምፈልጉ ሶሻል ሚዲያ ላይ የምሰሩት ምን ምን ማሟላት አለብን የሚለውን ደግሞ በቀጣይ እንደሚያሳውቁ ነግረውናል። አሁን ወጣ ብለን ጨርሰናል ጨርሰናል። ወደ ስቱዲዮ የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ወጣ እንበል እስከምንገናኝ ድረስ ቻው ቻው 20 30